ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ ለእግዚአብሔር ይመስገን። እንዴት ናችሁ እናንተ? ዛሬ ደግሞ ይዤላችሁ የመጣሁት የቀይ ሽንኩርትና እንዲሁም ደግሞ የነጭ ሽንኩርት ወይም ደሞ ብዙ ጊዜ ይሄን ቅባት ሞክረው አላውቅም ነበረ። በጣም በጣም ነው የወደድኩት ማለት ነው። ተጠቀሙት። በጣም ምርጥ የሆነ ቅባት ነው። ብዙ ጥቅም ያለው ጸጉራችሁ ስስ ከሆነ ከግንባራችሁ ፀጉር ከሌላችሁ ጸጉራችሁን ለማብዛት ጸጉራችሁን ለማሳደግ በጣም በጣም ነው የሚያግዘው። እና እኔ ሰሞኑን አሞኝ ነበረ። የሚገርማችሁ ነገር ሳምንት ሆነኝ ካመመኝ እና ጸጉሬ ራሱ ከታጠበ ሳምንት አልፎታል። ይሄን እንደምታዩት ትናንትና ፈስቼው ነበረ። ቅባት ልቀባ ያው ስራ ምናምን በዛብኝ ነው አልተመቸኘው፣ ቅባት ለመቀባት ቅባት ከተቀባው ደግሞ ግዴታ ዛሬ መታጠብ ስለነበረብኝ ዛሬ ደግሞ መታጠብ አልችልም። ስለዚህ ነገ ለመታጠብ ዛሬ ተቀብቼ ነው ማድር ማለት ነውና ፈትቼው በጣም ፀጉሬ እንደምነቃቀል ብሎብኛል፣ እና አስየው ከማድር ብዬ እንደዚህ ሁለት ቦታ ዝም ብዬ ማለት ነው፣ ከማስያዝ ማለት ነው። ግን ዝም ብዬ ብቻ ጥቅልጥቅል አደረኩት ማለት ነው። እንደምታዩት አሁን ያ እንትን ያልኩትን ቅባት በደንብ ባለልኪ ነው የምቀበውን ማለት ነው። ይነቃቀላል ብዬ ፈርቻለሁ። ትናንትና ራሱ በጣም ነበረ ስጠቀልለው ወቶብኛል። ምክንያቱም ኔ ትንሽዬ ነገር ካመመኝ ፀጉሬ በጣም ነው የሚነቃቀለውና ያ ግን አስፈርቶኛል። እስኪ አብረን እናየዋለን። ቅባቱ ግን ዋው እንዴት ደስ እንደሚል ማለት ነው። ትናንትና ትንሽ እያበጥረዋለሁኝ ደረቅ ብሎብኛል። የሰራሁትን ቅባት ይሄ ነው። አሁን ይሄንን በሚመቸኝ እቃ አረገዋለሁኝ ማለት ነው። ምክንያቱም ለመቀባት የሚያመቸኝ እቃ አለ። በእሱ አድርጌ እየተቀባሁ አሳይዋቸዋለሁኝ ማለት ነው። ውስጡ ውስጡም በደንብ አድርጌ ነው የምቀባው። ለሽበት ራሱ በጣም በጣም ምርጥ ነው። እንዲሁም ደግሞ ሂና ምናምን ስትጠቀሙ ከሂና ጋር ራሱ ቀላቅላችሁ መጠቀም ትችላላችሁ። ይሄ ላሁን ይበቃኛል። ፍር ያለ በጣም ቆንጆ ቅባት ነው ማለት ነው። በደንብ አድርጋችሁ ውስጥ ውስጡን ቅብት ታርጋችሁት ማለት ነው በላስቲክ ሽፋን አድርጋችሁ አድራችሁ ጠዋት ላይ መታጠብ ትችላላችሁ ማለት ነው። ተቀብታችሁን ሶስት ሰዓት አራት ሰዓት አቆይታችሁ መታጠብ ትችላላችሁ። ያው ይህ ተቀብታችሁ የምታወጥ ቅባት አይደለም። ይህንን ቅባት ከግንባራችሁ በጣም ለሸሽባችሁ ተጠቀሙት። በጣም ነው የጸጉር እንትናችሁ የሚጨምርላችሁ ማለት ነው፣ ብዛታችሁ ወደ አሰራሩ እጃችሁ ሲሄድ እንግዲህ እዚህ ጋ የቴምር ፍሬ ማለት ነው። የታጠበ ንጹህ አለኝ ማለት ነው። በደንብ አድርጋችሁ ዘዝጋችሁ አጥባችሁ። በዚህ መልኩ እንግዲህ ብዙ ጊዜ ያው ቴምር በልተን ነው እንጂ ፍሬውን የምንጥለው። ብዙ እንደዚህ ጥቅም እንዳለው አናውቅም። ና ይሄ ቅባት በጣም ነው የወደድኩት። በጣም መጠቀም ከጀመርኩ ቆይቻለሁ። ይህ ቪዲዮ ግን ትሰራላችሁ። ለመጀመሪያ ጊዜ በምጠቀም ሰዓት ነበር የሰራሁትን። ና ቪዲዮውን በጣም በጣም ነው የተስማማኝ። ከዛ ወዲህ በትሪትመንት በተለያዩ ነገር ሰርቸው በጣም ነው የተመቸኝ። ና በትሪትመንቱን በተለያየ ነገር የሰራሁትን በቀጣይ ማሳያችሁ ይሆናል። ለዛሬ ግን በቅባት መልኩ የሰራሁትን ማሳያችሁ ዚጋ እንግዲህ ከየታጠበውን የቲምር ፍሬ ማለት ነው። በጣም ጠንካራ ስለሆነ እንዲፈጅ በደንብ አርጋችሁ ታምሱታላችሁ ማለት ነው። ብዙ ጊዜ እንደውም አንዳንድ ሀበሾችም ሆኑ አረቦች ማለት ነው ይህን የቴምር ፍሬ እንደ ቡናና እንደ ሻይ አፍልተው እንደዚህ በዚህ መልኩ ቆልተው እየጠቀሙታል ማለት ነው። ያውጣጥቸው አላቅም ግህኔ በተለያየ መልኩ ተጠቅሚው በጣም የወደድኩትኝ የተመቻይ ማለት ነው። እንግዲህ እንደዚህ መልኩ ልክ እንደ ቡና በዚህ መልኩ ካመስኩትኝ በኋላ እንዲቀዘቅዝልኝ እተዋለሁ ማለት ነው። በጣም ነው የሚያምረው ወዙ ራሱ። ሰላይ ደግሞ በጣም ቅባታማ ነው ቅባት ራሱ በደበር ያለው እና በጣም ምርጥ የሆነ ቅባት ነው የሚወጣላቸው። እንግዲህ እንደዚህ ከአመስኩት በኋላ ትንሽ እንዲቀዘቅዝልኝ ያደርገዋለሁ እና በመፍጫ ባላቸው መፍጫ ምፈጫው ይሆናል ማለት ነው። ሰሀትን ላይ ራሱ የቀረው ወዙ ቅባቱ ልነግራቸው አልችልም። እና በጣም ይወደድኩት ሰርታችሁ የጸንጉር ብዛትን የምትፈልጉ ቤተሰቦቼ በተለይ ከግንባራችሁ ለሸሸ ይህንን ተጠቀሙት። ሁሌ ከግንባራችሁ የሸሸበት ቦታ ማታ ማታ እየቀባችሁ ጧጧት መታጠብ ትችላላችሁ። ሙሉን ጸጉራችሁ ሳትቀቡ ግንባር ግንባራችሁ ላይ ብቻ እየተቀባችሁ እና በጣም አሪፍ ነው። በጣም ነው የወደድኩትኝ። እንግዲህ እንደዚህ ከፈጮኝ በኋላ ቀይ ሽንኩርትና ደግሞ ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርት እንግዲህ የታወቀ ነው። ጸጉራቸውን ለማብዛት በጣም አሪፍ ነው። እንዲሁም ደግሞ ቀይ ሽንኩርቱ ራሱ ጸጉራችሁ እንዳይነቃቀልና ጠንካራ እንዲሆን እንዲሁም ደግሞ የጸጉር ብዛታችሁን እንዲያፋጠን ያደርጋል ማለት ነው። ዚጋኔ የነጭ ሽንኩርት ልጣጩን እንዲሁም ደግሞ አንድ ሶስት ፍሬ የሚሆኑት ነጭ ሽንኩርቶችን ተጠቅም ያለሁ ማለት ነው። ልላጩን ካልፈለጋችሁ አለመጠቀም ትችላላችሁ። ራሱ ነጭ ሽንኩርቱን ብቻ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ የቀይ ሽንኩርት ልጣጩን እሱንም ተጠቅም ያለሁ ማለት ነው። ከሶስት አይነት እዚህ ጋር የወይራ ዘይት ማለት ነው ባላችሁ በ ኮኮናት ማለት ነው፣ በሱ መስራት ትችላላችሁ በፈለጋችሁት ቅባት። እኔ በወራ ዘይት ነው የሰራሁት ማለት ነው። እንግዲህ እንደዚህ አርጌ እስከ ሳምንት ማለት ነው ከድኜ አቆዩዋለሁ ማለት ነው። በደንብ አድርጎ እንዲዋሃድልኝ ማለት ነው። እስከ ሰባት ቀን ስምንት ቀን፣ ከዛ በላይ ሚቀመጥ ችግር የለውም ከዛ በታች ግን ካታረጉት አሪፍ ነው ማለት ነው። እንግዲህ እንደምታዩት በየቀኑ ግን እንትን እያላችሁ ማቀላቀል አለባቸው፣ በየቀኑ ማለት ነው ከጠርሙዙ። እንግዲህ እንደምታዩት ከሰባት ቀን በኋላ ልቀበው ነው። ፀጉሬ ትንሽ ማሞች ስለነበረ ው ይነቃቀላል ብዬ ፈርቼ ነበረ፣ ግን ጸጉሬን በጭራሽን ያነቃቀለብኝ። እንደምታዩት እንግዲህ ይህን የመሰለ ቅባት ወቶልኛል ማለት ነው። ኔ በጣም ኔ ወደርኩትኝ። እንደዚህ በደንብ አድርጋችሁ ይህን ቅባት ያው ስተጠቀሙት ወደ አንድ ሰዓት ተቀብታችሁ ከመታጠብ ይልቅ ማታ ላይ ተቀብታችሁ ጠዋት ላይ ብትታጠቡት በጣም አሪፍ ነው። በደንብ አድርጎ ጥቅሙን እንድታገኙ ለፀጉራችሁም የሚያስፈልገውን ምግብ እንዲወስድ ማለት ነው። ተቀብታችሁ አሳድራችሁ በጠዋት ላይ ብትታጠቡት ምንም አይነት የሚረብሽ ነገር አይኖረውም ማለት ነው። ብዙ ጊዜ ትሪትመንት ስሰራ ስንት ሰዓት እና ቆየው ቅባት ስሰራ ስንት ሰዓት እና ቆየው ስለምትሉኝ ይህንን ማታ ተቀብታችሁ ብትታጠቡት አሪፍ ነው። ምክንያቱም በደንብ አርጎ ለጸጉራችሁ ምግቡን ይመገባል ማለት ነው። እንግዲህ ይህን የመሰለ ቅባት ነው፣ እየተቀባው ደግሞ ያያችሁት ነው። በጣም የወደድኩትና የተመቸኝ የቴምር ፍሬ ቅባት ነው። እንግዲህ እንደዚህ አርጋችሁ በቤታችሁ በቀላል ነገር አዘጋጅታችሁ መጠቀም ትችላላችሁ። ብዙ ወጪ ሳታወጡ ጸጉራችሁን እንደዚህ አርጋችሁ ከመጠጠባችሁ በፊት ልክ እንደ ትሪትመንት ነው ይሄ። ሌላ ትሪትመንት አያስፈልግም ይሄን ከተቀባችሁ ማለት ነው። እና በጣም አሪፍ ነው። እኔ በጣም እኒወደድኩትኝ እንደዚህ አርጋችሁ ሰርታችሁ ተጠቀሙላለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ይቆዩ። ቀአም ምክንያቱም እንደ እንትኑ ማለት ነው፣ ሽበት ራሱ እንዳይወጣ የሽበት ራሱ መውጣቱ እንትኑን ያዘገይላቸዋል ማለት ነው። ክሬሙ ይሄ በጣም በጣም አሪፍ ነው። በጣም ነው የምወደው እኔ በጣም በፍቅር የምጠቀመው ማለት ነው። ሽታው እራሱ በጣም ነው ደስ የሚል። እንደምታዩት ቤተሰብ ዩት አያምርም? አሁን ላይ በፊት ላይ ድርቅ ምናምን ብሎ ነበር እና እንደዚህ አርጋችሁ ጸጉራችሁን አለስልሱት። ለመታጠብ ስትፈልጉ ማለት ነው፣ ዝም ብላችሁ በደረቁ አትታጠቡት። ድርቅ ብሎ በጣም ነው የሚሰባበረባችሁ። እንደዚህ እንደደረቀ ስትታጠቁት ማለት ነውና ማለት ነው ይወጣችኋል። በጣም በጣም ትንሽዬ ነች። በጣም ማለት ነው እንደፈራሁት አይደለም። አሁን ይሄ እርጥበት ምናምን የክሬሙ ስላለው ሳይደርቅብኝ ሁለት ቦታ ጥቅልል አደርገዋለሁኝ ማለት ነው። ያው በኋላ ጥቅልል አደርገውኝ አሁን ላይ እንደዚህ ለቅጥ ካልኩት ለስተተሰላሚት ሁለቱንም አንድ ላይ ሰርቼው ከተንካለ በኋላ ጥቅልል አድርጌ ሁለት አድርጌ ያስይዘዋለሁ ማለት ነው። ቁራችሁ ስስ ከሆነ ከግንባር ከግንባራችሁ ያውን እንግዲህ ከሶስት አይነት ነው የሚሰራውት። የሁሉንም ጥቅም በአንዴ ለማግኘት ማለት ነው። የሽንኩርትን ታቁታላችሁ ለጸጉር ብዛት ለጸጉር እድገት በጣም አሪፍ ነው። የቴምር ፍሬው ራሱ ጸጉራችሁ ጥቁር እንዲሆንላችሁ እንዲሁም ደግሞ ጸጉራችሁም እንዲበዛና ፈጣን የፀጉር እድገት እንዲኖረው ያደርግላችኋል። ሰርታችሁ ተጠቀሙት። በጣም ነው የምትወዱት። ግን እንደዚህ አድርጌ ጠቅልዬ አሳድሬ በነገው እታጠበዋለሁኝ ማለት ነው። ለእዚህ የሚያድር ቅባት ስት ለምሳሌ አሳድሬ ምናምን የምጠቀባቸው የምታጠባቸው ቅባቶች ሲሆኑ ማታ ነው የምቀባው እና